ሰላም ሰላም፣ ውድና የተከበራችሁ የኤላ ቲዩብ ተከታታዮችና ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዘት ይበልልን። ዛሬ እንግዲህ ለየት ባለ ቪዲዮ ለየት ባለቤት መተናል። ይሄ የምትመለከቱት የዩቲዩብ ቻናል የኤልያስ ኤሎ ነው፣ ኤሎ ቲዩብ። ዛሬ እንግዲህ ኤልያስ ዩቲዩብ እንደከፈተ ይታወቃል። ነገር ግን ያው ቪዲዮ ጭኖ አያውቅም። ዛሬኛ የመጀመሪያ የመጀመሪያው ቪዲዮን ሰርተንለት እንግዲህ ለኤላ ሰርፕራይዝ ልናደርገው ነው። እና ዛሬ አብሪሽም አለ ከኛ ጋር ማርኬም አለ። እስኪ እነሱ ደግሞ ያው የሚሉት ነገር አለ ስለ ኤልያስ። ማርኬም አለ፣ ቡርኬም አለ፣ ሀሰንም አለ ሙቪ አለ ኤሎን ሊያመጡት ሄደዋልና ቤተሰቦች ዛሬ በቃ ያበደ ቪዲዮ ነው ያለን በኤላ ቤት እና ምርጥ ቀን ነው አብሽ፣ በጣም ደስ የሚል ቀን ይሆናል ብለን ተስፋ እናደርጋለን። እንግዲህ ቤተሰቦቻችን፣ ያው የተለመደው ያ ደጋግጃችን ማለት ነው ቤተሰቦች በዚህ ቪዲዮ ሁላችንም ማለት ነው ከኔ ቤት አስር ሺህ ከማርክ ቤት አስር ሺህ ሰብስክራይብ እንፈልጋለን በሀያ አራት ሰዓት ውስጥ ማለት ይህ እንደ ቻሌንጅ ከዊና ቤት በአምስት ሺህ እናምጣ እና ሁላችሁም ሰብስክራይብ አድርጉት። ኤላን አብዛኛዎቻችሁ ምናልባት ቲክቶክ ላይ ልታውቁት ትችላላችሁ። የተለያዩ ቪዲዮዎችን ይለቃል። እንዲሁም ደግሞ በቅርቡ ላይቭ ላይ እየገባ ብዙ ሰዎች የተጣሉ ሰዎችን እያስታረቀ የተለያየ ነገር እያደረገ ነበረ። ለእኛ ደግሞ ታላቅ ወንድማችን ነው። በእድሜም በተለያየ ነገር ከእኛ ባች ትንሽ ከፍ ይላል እና በጣም የሚገርም ልጅ ነው። ምርጥ ምርጥ ቪዲዮ ወደ እናንተ ይዞላችሁ እንደሚመጣ ባለሙሉ ተስፋ ነኝ። ቤተሰቦች ሁላችሁም ይህንን ቪዲዮ የምታዩት ሰዎች በመጀመሪያ ላይክ ማድረጋጅ እንዳይረሳ ሁላችሁም ማለት ነው። ሲቀጥል ደግሞ አድርጉት። ሌላ ምርጥ ስራዎችን እንደሚያመጣላችሁ ባለ ሙሉ ተስፋ ነኝ ቤተሰቦች፣ እኔ ስለምኮራበት ማለት ነው። ስለዚህ ሁላችንም ሰብስክራይብ እናደርገዋለን። ኤላን በአጭር ጊዜ ውስጥ ትልቅ ዩቲዩበር እናደርጋለን ማለት ነው። እሺ፣ እኔም ደግሞ የምልህ በል በጣም ማለት ስለ ኤልያስ ብዙ አውርተን ብዙ ተናግረ አንጨርሰው፣ ምክንያቱም ከኛ ጋር አብሮ ስላለ ያው ብንለውም ያንስበታል። ኤልያስ በጣም ምርጥ ልጅ ነው። እኛ እንድንጎዳበት አይፈልግም። እንደዚህ ብታደርጉ፣ እንደዚህ ቢሆን፣ እንደዚህ ብሎ የሚያስተካክለን ምርጥ ወንድማችን ያው ከነ ዊና ከቡርኬ ከሀሰን ጋር ምናምን አብዛኛውን ጊዜ ታዩት አላችሁ። ያው እኛ ትንሽ ዛዛ አካባቢ ስለሌለን፣ ግን በውስጥ ሁላችንም አንድ ላይ ተሰባስበን ስንበላ ስንጫወት በጣም ፍቅር የሆንን የቡታጀራ ልጆች እስክንባል ድረስ ማለት ነው። ከአንድም ሁለት ሰው መጥቷል። አረ ከውጭ እዚህ ሲመጡ ያው ስራውን ትቶ ከኛ ጋር አብሮን ጊዜ በማሳለፍ በመጫወት ውዱ ጊዜውን ሰውቶ የሚሰጥ ልጅ ነው። በቃ ኤልያስን ሰብስክራይብ አርጉት፣ ሼርም አርጉት፣ ኮፒ ሊንክ አርጉት። በጣም እና ከኛ በተሻለ ሁኔታ ይዞላችሁ የሚመጡ አዳዲስ ነገሮች ይዞላችሁ ይመጣል። ያው ያኮራናል። ብልጊ ተስፋ አረጋለሁ። አስር ሺህ ሰብስክራይብ ስንገባ ደግሞ ምንገናኝ ይሆናል እና ቤተሰቦች እስኪመጡ ድረስ እዚሁ ቁጭ ብለን ነው የምንጠብቀው እንደውም አንቀመጥም ቆመን ነው ምንጠብቀው ቆሞ እንደመጣ እሱ ላይ የደረሰብኝ በደል እናገራለሁ ፕራንክ እናደርገዋለን እናስደንግጠው ወይስ እናስደስተው። ሰዎች ቢያሰራ እንደነስከ ይሉ ምናምን እንለውና ማለት ነው። መግቢያ እንዲሰራ እናደርገዋለን። መግቢያ ሲሰራ እንዴት ነው ይል ይችላል። ግን መግቢያ መስራት በእሱን ነገር ብቻ ሰላምሱ እንደሆነ አያውቅም ማ ግን የኔ ቻናል ሆኖ እሱ ሰላም እስኪ በልልኝ የኔም ቤተሰቦች ሰላም ታስጥ እንለዋለን እና ቤተሰቦች እስኪ መጡ ድረስ አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው ቀሩብን

ግን የመጀመሪያው እንደመሆኑ ዩቲዩብ ያስጠላዋል። ዛሬ በመጀመሪያ ቪዲዮ ናናናን አይተዋል አይተዋል። ቶሎ በሉ መግቢያ እንስራ በእግዚአብሔር ቆያችሁ የክብር እንግዳ ብለን ብንጠራችሁ፣ ቆይ ለአንድ ሰላም ነው አላችሁ። ዛሬ ማለት ነው በቃ ሙሉ ዩቲበር። ሰላም ሰላም ሰላም ቤተሰቦች ሰዎች እንትናችሁ ለምን አናረግም? የእግር ኳስ ክለብ ነው እሱ ነው ማለት ነው አሁን ማለት ነው። እና ዛሬ ማለት ነው በማርክ ቤት ተገኝተናል። እና ሁላችንም እስኪ እንፈታተሽ ተባብለናል። መግቢያ አሰራር ላይ ማንጎ በዝ ነው በሚል ማለት ነው ዊና ዊናና ማርክ ተፈትሸዋል። እኔም ተፈትሻለውኝ። አሁን የመጀመሪያው በአንተ ይሆናል ማለት ነው። ሁሉም ነው የሚለው የየራሱን ልምድ አይደለም ትላለህ አንተ። የሁላችንም ነው የሁላችንም ፋሚሊ ነው። ሰላም ሰላም ብለ ጀመረ። አይተ ተታወቃለህ ስንሰራ ሰላም ሰላም፣ የማርኮስ ቤተሰቦች እንዴት ናችሁ? ሰላም ነው። ሰላም ከዛ ሰላም ሰላም፣ የማርክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እ እሺ አዎ አዎ ና እስኪ ሙቪ አንቺ ደግሞ ሰላም እንዴት ናቸው ሰላም እንዴት ናቸው? የማርኪ ቤተሰቦች ዛሬ ከነ ማርቆስ ጋነን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ ዛሬ?

እሺ በማን ልበለው? በማርክ እስኪ፣ በራስህ በል ለሙከራ ስለሆነ። ሰላም ሰላም የኤሎ ቲዩብ ቤተሰቦች እንኳን በደህና መጣችሁ። በአዲስ ቪዲዮ ተከስተናል። ኤላ ዛሬ ሰላም ሰላም፣ ውድና የ በቃ በሱ ይስልታል። ሰላም ሰላም፣ ውድና የተከበራችሁ የኤሎ ቲዩብ ተከታታዮች እና ቤተሰቦች እንዴት ናችሁ? ኤላ እንግዲህ ዛሬ በአንተ ቤት ነው የመጣ ነው። ሁላችንም የአንተ ቪዲዮ ሌላ አንዴ እና ሁላችንም ዛሬ ኤላ በዚህ ዩትዩብ ቻናለ ከዘር ከሃይማኖት ከፖለቲካ የጸዳ መልካም የሆኑ ነገሮችን እንደምታመጣልን ተስፋ እናደርጋለን። ኤላዬ በርታልኝ ወንድሜ እንወድሃለን። ከጎንነኝ እኔ በምትፈልገው ነገር በሙሉ ከጎንነኝ እና አይደለም አንዳንድ ታወራላችሁ አንዳንድ ታወራላችሁ። እና ቤተሰቦች የእኔ ሀሳብ ይሄ ነው። እናስኪ ሙቪ ስለ ኤላ ያው ወደ ቁም ነገሩ ስንገባ ከማልገጥ በስተጀርባ እና ውድ ቤተሰቦች ይህ የኤሎ ቲዩብ ቻናል ላይ ያለ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ኤልያስ እንግዲህ በጣም ምርጥ ልጅ ነው እና ወጂካ ይወነ ቤተሰቦች ያው ባንዲራ እየሰቀልን አይደለም፣ አጫጭሮች ከኋላ ናቸው። እሱን ለማውራት ሳይሆን እዛ እዛ ናቸው። እና ቤተሰቦች፣ ኤልያስ በጣም ምርጥ ሰው ነው። እውነት ለመናገር በጣም እንደ ወንድም ነው፣ ከኛ ጋር እንደ ጓደኛ ነው፣ እንደ መካሪ ነው። በጣም እኔ ካገኘኋቸው ሰዎች ውስጥ አንዱ ኤላ ነው። እና ሰብስክራይብ በማድረግ ቤተሰብ ሁኑት፣ ቤተሰቦች፣ ቤተሰቦች። እና ይሄ ነው እንግዲህ ኤላ ቲዩብ አንዳንድ ነገር በል እሺ። ኤላ ደስ ብሎኛል። ያስከፈቱል አብርሽ እና ማርቆስ ዊና በጣም ነው የምናመሰግናችሁ። ያው እንደ ቤተሰብ ነው ሁላችሁም። እዚህ ተገኝታችሁ ሳላስከፈታችሁለት እንግዲህ የሚለውን ነገር እንሰማለን። እኔ በቃኝ። እንግዲህ ቤተሰቦቻችን ያው ከእያንዳንዳችን ቤት በእርግጠኝነት አምስት አምስት ሺህ ሰው አይጠፋም። የኛ ወዳጆች የዊና የሁላችንም ወዳጆች እንግዲህ እስኪ ሰርፕራይዝ እንድታደርጉን እንፈልጋለን። በ24 ሰዓት ሀያ ሺህ ብለናል። ይሄ ቻሌንጅ ነው። ከተሳካልን እንደዛ አረለ። ስለዚህ ዜናሺ እና እስኪ ኤሎ የተሰማህን ነገር ነግረን ቤተሰቦቻችንንም በዚሁ አጋጣሚ ተወቃቸሁ። ለመጀመሪያ ማለት ለሁለተኛ፣ ከዚህ በፊት ሌላ ቪዲዮ ላይ አንድ ገብቼ ነበርና ሁለተኛ የቪዲዮ ነው። ግን ያስፈራል። እንደዚህ ወቶ እንትን ሲባል ያስፈራል። እናንተ ላይ እንደ መፈርድ ነበር፣ አንዳንዴ እንትን ሲሉ የሆነ ስህተት ሲፈጥሩ ካሜራ ላይ ምናምን የሆነ እንትን ስል እኔ ደፍሬ ገብቼ እንደምን እንደዚህ ታደርጋላችሁ ምናምን እላቸው ነበር ነበርና አሁን ግን ፊት ለፊት ሆኜ ሳየው ከምርም በነሱ ይቀርበሉኝ እና በኤሎቲዩብ ይሄ የመጀመሪያ ቪዲዮ ነው። ከዛ አሁን ከዚህ በኋላ ባሉት ቪዲዮዎቼ ደግሞ እንግዲህ እናንተን የሚያዝናና በረፍት ሰዓታችሁ ከአይምሮ ማለት ነፃ የሚያደርግ ከጭንቀት እና የሚያፍታታ ነገር እሰራለሁ ብዬ ተስፋ አደርጋለሁ። ከነሱ ጋር በመሆን ማለት ነው። ለዩቲዩብ አዲስ ነኝ ያን ያለ እውቀቱ የለኝምና ያለውን ነገር እንግዲህ ከእነሱ ጋር አንድ ላይ በመሆን ደህና ነገር አቅርቤ ወደ ሰው እቀርባለሁ የሚል አስባለኝ ከእናንተ ጋር እና ቤተሰቦች ሁላችሁም እኛን የምትወዱን የምታደንቁን እኛም እናንተም በጣም የምንወዳችሁ ቤተሰቦች ሁላችሁም እንደማታሳፍሩን ተስፋ እናደርጋለን። ኤሉ አስራ ስድስትን ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ